ላይ ሲጨቃጨቁበት ያሳቀኝ ፓርት ስትጨቃጨቁበት የነበረው ነገር እንዲያርጎ እሱ እንዲያርጎ ምናምን ነገር የሚባል ነገር አለ። አንደኛ ፍጋት ሴክ የስቴት ፓወር እና አንድ ሚሊሻ ያለውን ታጣቂ ሀይል ያለውን ፓወር ለዩ። ስቴት ፓወር ያለው የፈለገ ብትለኝ የኢትዮጵያን በግማሽ እሸጣለሁ ብሎ መበደር ገንዘቡን ላይ ይችላል። አንተ ቤትም ልትለምን አትችልም። ኦንሊ የኢትዮጵያ ጠላት የሆነ ኃይል ከኢትዮጵያ ኢንትረስት አገር ውጭ የሆነ ኃይል አሁን ኢትዮጵያ ካለችበት አጌንስት የሆነ ኃይል ሊደግፍ ይችላል እንጂ አሁን ከምትሰሩት ከሻቢያ አይነት ኃይል ጋር ሰራለው ምትል ካለ ከኢጅፕት ኢንትረስት ጋር ሰራለው ምትል ኃይል ካለ ደግሞ ከገዛ አገር ኢንትረስት እና ከገዛ ሕዝብ ኢንትረስት ነው የምትሰራው። ፔሪዮድ። ምንም ይሄ ሹገር ኮድ የምትሸፋፍነው ኤኒቲንግ ነገር አይደለም። ዳ ኮልድ ባንዳ የባንዳ ልዩነቱ ያ ነው። ባንዳ ማለት ከአገርህ ኢንትረስት ውጪ ያለ አገር አምጥተህ የአገርህን ኢንትረስት አሳልፈህ ስትሰጥ ነው። ፌስ ማድረግ ያለብህ ማለት ነው። ሶ በትግራይ አሁን ያለውን ነገር ማስቆም አይፕሬድ ጋድ ማስቆም ይችላል። ከቻሉ አይፕሬድ ጋድ ፎር ሴክ ኦፍ ፑር ፒፕል ለትግራይ ሲባል ማለት ነው። ማስቆም ከተቻለ ቢቆም ይቁም ብለው በየትኛውም ሳይድ በፊት የለፍ ሳይድ ከሆንክ ወይ በዚኛውም ሳይድ ከሆንክ አቁም በል ነው። በዚኛው ሳይድ ነው እና በራምን ምትል ከሆነ እራስን ነው የምትፎግረው። ማንንም የምታታልለው እንትን የለም። ጥሩ ኦኬ። ከታይም አንጻር ነው፣ ሌሎቹን ስላሉ ፖይንት ዋን በደንብ አይተናል። ማቆም ካለበት ከሁለቱም ሳይድ ይቁም እያለች ነው የምትናገረው እንጂ አንድ ሳይድ ብቻ አይደለም ነው። ሌላ የባንዳውን ነገር እያወራች ነው፣ እሱንም ሰምተናል። መኩ ወደ አንተ እንሂድና አንተ አጠር አርገህ ዘግባቸው። አንተ የታዘብከው በተለይ በዚህ ጉዳይ አሁን ባለው ጉዳይ ላይ የታዘብከውን ሰው አሁን ጦርነቱ ያው ተጀምሯል። ስለዚህ የታዘብከው ነገር ካለ ወይም በሙሉ በሰማው ላይ አስተያየት መስጠት የምትፈልገው ካለ ጓሄድ መቁ እሺ ሰላም ሰላም። ከላይም ከታችም ሁሉም ቦታ ያላቸው። መቼም ዛሬ በየቦታው እየገባው ነው። ዘዋን አማራ ብጋም ገብቼ ሳወራ ነበር። ኒወይ የካራ ፖለቲካም ተጀምረዋል በትግራይ በኩል እስቲ ቀስ ብለን እናየዋለን ምን እንደሆነ። ኒወይ እስቲ ከሸገር ከሚባለው መጀመር እፈልጋለሁ። ያው የኔ ሀሳብ ትንሽ ለየት ይላል ከሁሉ ሸገር ይውል። እኔ የቡና ደጋፊ ነበርኩ። እኔን ክሌም ማድረግ አይችልም። ሀሳቤን ነው ሪስፔክት የሚያደርገኝ ከሆነ አንተ ቤት ስለሆነ ነው እንጂ ተሳዳቢም አይደለም እኮ ካየው አንድም ቦታ ላይ ሳደብ። ኤኒዌይ እኔ የምለው ምንድን ነው እናንተ የቲፒኤልኤፍ ልጆች የእኛን ገፍ መቅመሳችሁ እኔ እልል ብዬ በደስታ ነው እያየት ያለሁት። ምክንያቱም እናንተ ቡና ስደግፉ፣ ስደንሱ እኛ ደግሞ ከየክልሉ እየተሰደድን መኖር አቅቶን ነበረ። አየ ይሄ ዘር ፖለቲካ ያመጣው ጣጣ አንተ ላይ ደርሶ፣ ዘመዶች ያመጡት ነገር አንተ ላይ ደርሶ በማየት ኔ ደስተኛ። ምክንያቱም እኛ ነበር አገር አልባሆነን ከ8 ጀምሮ ተሰደን በየሀገሩ ተበትነን ኢቨን አዲስ አበባ እንኳን ስንመጣ ያንተ ሰዎች ከሰው እንኳን አይቆጥሩንም ነበር። ያ ቴንኪዩ ነው የምለው ያንን ግፍ እናንተ በመቅመሳችሁ ስምህን እየጠሯል። ኒወይ ሌላው እኔ የአማራ ልጆች ቆም ብላችሁ ነገሮችን የምታየውበት መንገድ እና እንደገና ያው እንግዲህ ስማ ትጥራ ካላችሁ አያና ኮሜንት ስላደርግ የሆነች ነገር እና እኔ ያልሰድበው ያውቃል ኮሜንት የኔ ስም አሪፍ ነው መሰለ። አንተ አሁን አንድ ያልከው ነገር አለ የ የእዳሪ ምናምን የሽንት ቤት ጥያቄ ምናምን። አሁን ወንድም አለም አዲስ አበባ ለምን ለማች የሚል አማራ አለ። በያላስ ምንድን ነው ኢምፕሊኬሽን ነው፣ ከጀርባ ያለው ፖለቲካ ነው ሰው የሚቃወመው። ምክንያቱም የማልማት ነገር ከሆነ እኮ እዛው ጋር ፎቅ ሰርቶ እዛ የነበሩትን ሰዎች መልሶ ማስፈር ይቻላል። ወደ ላይ በመስራት ማለት ነው። ዳስናት ኢሹ ግን አማራውን የመበተን ያው አዲስ አበባ ውስጥ ተጽዕኖ የሚፈጥረው አማራ ነበረ አብዛኛው አማራ ስለነበረ ያንን ዩኒቲውን ስብጥር ለማድረግ አማራውን የመበተን ስለሆነ ነው አማራው የሚቃወመው እንጂ የአዲስ አበባ መልማት መሰራት ምናምን ያንን ማንም ሀገር ሲያድግ የሚያደርገው ነገር እና ከጀርባ ያለውን ኢምፕሊመንት ነው። እና እዳሪ ላይ ባትወስደው ለወደፊቱ ደስ ይለኛል። የተማርክ ልጅ ነህ፣ ብዙ ነገር ታስተውላለህ ብዬ ነው ማስበው። በዚህ ደረጃ ባትናገረው ደስ ባለኝ ነበረ። ግን እኛ የምንቃወሙ ስንቃወም ከጀርባ ያለውን ፖለቲካ ነው። አንደኛ ህዝቡን የመነጣጠል ምናምን ብዙ ነገሮች አሉ። እዛ ውስጥ አልገባበትም። ኤኒዌይ እችን ነው አንተ ላይ ኮሜንት ላረግ ንፈልግም። በሀገር ጉዳይ ሁላችሁም አማራዎችም በደንብ እንድታስተውሉ ነው የምፈልገው። አንድ ነገር አለ። ይሄ ጦርነት ከተነሳና ፋኖ ከሻቢያና ወያኔ ጋር ከሆነ የአማራው ህዝብ ከሻቢያና ከወያኔ ጋር ከሆነ አገር ይፈርሳል። አገር ሲፈርስ ደግሞ እኛ የምንኖረው ውጭ ነው። እኛ ውጭ ነው ያለነው። በኋላ አገር የሚያጣው አጎታችን፣ አክስታችን፣ ዘመዶቻችን እዛ አገር አልባ እንደ ሱማሌ ነው የምንበተነው። እዚህ ላይ አማራው መሀል ላይ ሆኖ ከጨዋታ ውጭ መሆን የለበትም። እኔ አስተውሎ መራመድ አለበት ብዬ ነው ማምነው። ይሄንን ከሻቢያ ጋር የሚደረገው እና ከወያኔ ጋር የሚደረገው ነገር ሁሉ ነው የሚጎዳው። ምናልባት ህዝባቸውን አንድ አድርገው ስለተጠናከሩ ሻቢያ እና ወያኔ ሀገር ሆኖ ሊወጡ ይችላል። ሌሎቻችን ግን ሀገር አልባ ነው መግቢያም አይኖረንም ብዬ ነው ማስበው። ይሄ በሁሉም ሀገር የታየ ነው። በእኛ ላይ አዲስ አይመጣም። አዎ፣ ጥያቄ ያለው አማራ እዚህ ብዙ ነገሮች ግፊት አለ፣ ብዙ ነገር ተደርገናል። ግን ያንን ደግሞ አገር በማፍረስ አለ የምንመልሰው ማለት እኛ አማራውን አንድ አድርጎ ማደራጀት ከተቻለ በጩኸትም ጥያቄያችንን ማስመለስ ይቻላል ብዬ አምናለሁ። ችግራችን አንድ አለመሆን ነው፣ አንድ ሆኖ አንድ ፖለቲካል ማህበረሰብ አለመፍጠር፣ ራሳችን እራሳችን ላይ መዝመት ነው። ሻቢያ ኛ ዳኝ ሊሆን አይችልም፣ ምንም ላይ ሆን አይችልም። ይህንን ከዚህም አንግል እንዲታይ ይፈልጋል ሄዶ ሻቢያ ላይ በመለጠፍ ለዚህ ሁሉ ነገር መሰረት የሁሉም መነሻ ሻቢያ ሆኖ ሳለን ከሻቢያ ሁሉም እንደተቀበሉ እያወቅን ሄደን ሻቢያ ላይ በመለጠፍ የአማራን ጥያቄ መልሳለሁ ብለህ የምታስብ ካለ በፍጹም ስህተት ነው። ምክንያቱም የሻቢያ ኅብረተሰብ አንድ ነው፣ አገር ሆነ የቆየ ነው። ወያኔ ሀያ ሰባት አመት ህዝቧን አንድ አድርጋለች። ለዛ ነው ኮው እዚ ላይ ያለው ወንድማችን ሸገር እራሱ እኮ የሚናገረው ኢትዮጵያ ላፍ መንካት አትችልም ነው እያለ ያለው ይህንን ኮ እያሉ ያሉት ኅብረተሰባቸው አንድ ነው። አማራው ገና ነው። እርስ በርስ እኮ እየተገፋፋን ነው። ግማሹ ብልጽግና ውስጥ ነው ያለው፣ ግማሹ ሌላ ፋኖ ላይ ነው፣ ግማሹ ሌላ ፋኖ ነው፣ ግማሹ ደግሞ በራሱ የሚሄድ ይሄን። እንደዚህ ተበታትነን አስቀምጣችሁን ሄዳችሁ ሻቢያ ጋር ተለጥፋችሁ መታችሁ፣ ሻቢያና ወያኔ ለእናንተ የሚሰጧችሁ ነገር ምንድን ነው? ይሄ በጣም አስነዋሪ፣ ወይ ደግሞ የፖለቲካ እውቀት የሌለው ሰው ዝም ብሎ የሚዘባርቀው ነው ብዬ ነው የማስበው። በስሜት ብቻ መጋለ ሌላው ዘመነ ሄዶ እዛ ስለተሸጎጠ የአማራ ህዝብ ወያኔና ሻቢያን ይሸከማል ማለት አለ ዘመነ የራሱ ጉዳይ ነው። ለአማራ ታገላለው ስላለ ብቻ ነው አማራ ህዝብ ሆይ ሆይ ያለለት፣ ወያኔን ተሸክሞ የሚመጣ ከሆነ ፀረ አማራ ነው የሚሆነው። ሻቢያን ተሸክሞ የሚመጣ ከሆነ ፀረ አማራ ነው የሚሆነው። ምንም አዲስ ነገር የለውም። እሱ አንድ ግለሰብ ነው እና የዚህ አይነት ነገሮች አንዳንዴ በስሜት የምናወራቸው ነገሮች በጣም ብዙ ነገሮች ይጎዳሉና ቆም ብለን ነገሮችን ማየትና የሚሆነው ነገር አማራ ከዚህ ተጠቃሚ የሚሆንበት መንገድ ምንድን ነው እኛን የእኛን የውጭ ህይወታችንን ሳይሆን ወይ ደግሞ የግል ፍላጎታችንን ሳይሆን እስኪ እዛ ገበሬው ምንድን ነው የሚያጋጥመው? ምንድን ነው ከዛ በኋላ የሚሆነው? ጦርነቱ ተጎትቶ መጥቶ አማራ ክልል ቢገባ ለምን ያው ፋኖ ከጎን ቆቅሞ ምን ካለ መቼም ህዋት አንድ ናት፣ ገፍታው መከላከያውን ወደ አማራ ክልል ነው የሚገቡት። ለምን አማራ ክልልን መርገጥ አለባቸው? አዲስ አበባ ለመድረስ ስለዚህ፣ ጦርነቱን ጎትተ አማራ ክልል ነው የምታመጣው። ሻቢያ ሻቢያ ላይ ተለጠፈ ከመጣ ወያኔ ላይ ከመጣ ከዛ የማ ገበሬ ነው የሚሞተው የማን ነው የሚጎዳው? ይህንን ቆም ብለህ ማሰብ አለም። አይ ኖ የኦሮሞ ፖለቲከኞች ከዚህ ሊጠቀሙ ይችላሉ፣ ግን እኛ ደግሞ የምንጠቀምበት መንገድ መፈለግ አለብን እንጂ መለጠፍ የሚባለው ነገር እኔ ጥሩ ነው ብዬ አላስብም። አንዳንዶቻችሁም ነገሮችን አረ ነው ረቀቅ አድርጋችሁ ብታዩት እና ለአማራው ሊጠቅም ይችላል የሚለውን ነገር ብታስቡበት ደስ ይለኛል። ከዚህ በላይ ብዙም ማውራት አልፈልግም። እችን ነው መግለጽ ፈልግ። ተመሳሳይ አይነት ወሬ ነው ያወሩት።

የሸገር ጁን አንድ አስተያየት ነው የሰጠው። ስለዚህ ማነው የምንሄደው? ማነው የገባው? ነ ስዩሜ ቀድማቸው የገባችሁት ይቀርታል። ዩነን ስዩሜም እኔ እናንተ አውርተን አናውቅም። አጋጣሚ ተገናኝተንም አናውቅም እና በጣም ስለዚህ ሀሳብን ንገራቸው መጠየቅ የምትፈልገውን ሙሉውን ሀሳብሸገር ታም ወንድማችን ከሆነ አያናም ከሆነ ማቆም ጋር ኤኒባሪ መጠየቅ ትችላለህ፣ ሀሳብን መስጠት ትችላለህ። አስተያየት ነው የምሰጠው። የገባሁት ስለ ባንዳነት ስታወሩ ስለነበረ አያና ሲናገር ሰምቼው ነው። የመጀመሪያው የኢትዮጵያ ፖለቲካ ውስብስብ ነው። ኦፍኮርስ ውስብስብ ነው። በጣም አስቸጋሪ ነው። ነገር ግን አስቸጋሪ የሚያደርገው የፖለቲካ አካሄዳችን በአጠቃላይ ከስርዓቶቹ ጀምሮ ያለው ትክክል ባለመሆኑ ምክንያት ነው። ባንዳ ብሎ ሌሎችን የሚፈርጀው በሀገራቸው እንዳይኖሩ ያደረጋቸው የሚያሳድዳቸው፣ የሚገድላቸው አካላትን ነው ዊችዝ ኤግዚስተንሻል ትሬት አለብን ብለው አንድ ላይ ተደራጅተው ራሳቸውን ማህበረሰባቸውን እናድናለን የተደራጁ ብለው የተደራጁ ሀይሎችን ነው። ማንዴት የለውም ሞራል የለውም። እኔ ስዩም መጀመሪያ ለመከሰስ እንኳን መኖር አለብኝ፣ እስትንፋሴ መኖር አለበት። በማንነቴ ምክንያት የምሳደድ ከሆነ ማንነቴ መቀጠል መቻል አለበት። ማንነቴን መርጡ የሚያሳድደኝ አካል ከዛ ማንነቴ ለማዳን ተደራጅቼ ስታገር እባብ ነ ቢለኝ ባንዳ ነ ቢለኝ ኢደዝ ሜክ ሴንስ። ምክንያቱም ከአንድ ወሮበላ ከዛ የተሻለ ነገር እኔ አልጠብቅም። ምክንያቱም ኢትዮጵያ ዛሬ ያለችበት ደረጃ የደረሰችው ወጣቶች በየመንገዱ ጫካ ላይ ብቻ አይደለም፣ በየመን በአፍሪካ በሁሉም ሀገሮች አውሮፓ ላይ ሆምለስ ሆነው አሜሪካ ላይ የምናያቸው ኢትዮጵያ ሰላማዊ ሀገር ባለመሆኗ ነው። አይሰደዱም እያልኩ አደለም። ኢትዮጵያ ሰላማዊ ስለሆነች ብቻ ሁሉም ሰው ኢትዮጵያ ውስጥ ይቀራል ማለት አደለም። ነገር ግን አሟሟታችን፣ አካሄዳችን ይህ አይሆንም ነበረ ናው ኢትዮጵያ ውስጥ ትጥቅ ያነሱ አካላቶች ዝም ብለው መሳሪያ መወልወል ስለ አማራቸው አነሱ ብለን ከተነሳን ተሳስተናል። ተሳስተናል ለምሳሌ የአማራ ክልል ፋኖን ብናይ ጠቅላይ ሚኒስትሩ ምን አለ? የአማራ አባቶችን አዲስ አበባ ላይ በጠቅላይ ሚኒስትር ጽሕፈት ቤት በሰበሰበበት ወቅት ሽፍታውን ራሳችሁ ደበቃችሁ አላቸው። ፋኖን እሱ ሽፍታ ይለዋል። ኦኬ፣ ሕዝቡ ፋኖን ከደበቀ ፋኖ የሕዝብ ድጋፍ አለው ማለት ነው። ዩ ቢን ትራይንግ ቱ ጎ አፍተር እነዚህን አካላት ፎር ደ ላስት ቱ ይርስ እንድ ያው አር ነት ሰክሰስፉል ዩ ፌልድ። ህዝቡ ይደብቃቸዋል ብለህ አመንክ ን እንደ መንግስት ማሰብ ያለብህ ከህዝቡ ጋር ቁጭ ብለህ ከነዚህ አካላቶች ላይ ቁጭ ብዬ እንዴት አድርጌ ችግሩን ልፍታ ነው ማለት ያለብህ እንጂ እንደ መሪ አይ ሁሉንም መጨረስ መቻል አለብኝ ኦሪታማዦር ሹሙ እንደሚለው የፋኖ አካላቶች ሲመረቁ ሊበሉ የሄዱ ናቸው። ማን ሂዱ አላቸው? እና ድሮን ጥለንባቸው እንቀጠቅጣቸዋለን እንጨርሳቸዋለን። ይሄ አንድ ኃላፊነት ከሚሰማው አካል የሚጠበቅ አይደለም። ሌላው ትግራይ ክልል በአፋር በኩል ያሉት አሉ፣ የህወሓት ኃይሎች ቲዲኤፍ የሚባለው በትግራይ በኩል አለው። በአፋር በኩል ያለው ኃይል ማን ነው የሚያስታጥቀው? አፋር የሚያስተዳድረው የብልጽግና መንግስት አይደለም። በአፋር በኩል የሚደራጀው ከቲዲኤፍ ተገነጠልኩ የሚለው አዲስ አበባ መቷል። አልተሰበሰበም። በኤርፖርት ሲወጣ ፎቶ የለም። አላያችሁም? አገሪቷን የሚያስተዳድረው አካል ከቲዲኤፍ ተጣምቶ ሊሆን ይችላል። ትግራይ ክልል በእጁ ላትሆን ትችላለች። አፋር ግን በሱ ስር ነው ያለችው። የአፋር ክልላዊ መንግስት ከሱ ጋር ነው የሚሰራው። ዋይ ሂ ዲድንት ትራይ ኦ ይዋጣላችሁ ብሎ ቁጭ ብሎ እዚ ጋር ካድሬዎቹም ቁጭ ብለው እዚ ጋ ምን ሊነግሩን ይፈልጉ? ለምንድን ነው እናንተ አንድ ሳይድ ማትይዙት? ይሄ ጌም ነው በወጣቶች ላይ ጌም ነው ጨዋታ ነው ወጣቶች ማለቅ የለባቸውም። የማናቸውም ሳይድ የመያዝ ጉዳይ አይደለም። መንግስት አሁንም ቁጭ ብሎ የማቀሳሰር አካሄድ ነው እንጂ እየሄደ ያለው ስራውን ኃላፊነቱን እየተወጣ አይደለም። እነዚህ ከኤርትራ ጋር የተለያየ ቀለበት ያደርጋሉ፣ ይነጋገራሉ። ፋኖ እነ ጀዋር አቦ ሰባት የነበሩበት በውጭ ሀገር በሶሻል ሚዲያ ላይ ሁሉም የተቀመጡበት መድረክ የውይይት መድረክ አልነበረም። መድረኩ የፕሮቴስት ነው፣ መንግስት ላይ ተቃውሞ። ሌላ ጊዜ አደባባይ ወጥቶ ስርአቱን ሁሉም የጋራ ግብ አላቸው የላቸውም፣ በሁሉም ነገር ይስማማሉ አይስማሙም። ሁሉም ግን በአንድ ነገር ይስማማሉ። አሁን ያለው መንግስት ኢትዮጵያን እያፈራረሰ ያለ መንግስት ነው። ማንዴት ያለው መንግስት አይደለም። ነው አብይ አህመድ ነጻ ፍትሃዊ ዲሞክራሲያዊ ታማኒ በሆነ መንገድ የተመረጠ መንግስት ነው ብሎ የሚያምን ሰው ካለ ሞኝ መሆን አለበት። ወ ካድሬ ካልሆንክ በስተቀር ተቀባይነት ያለው አይደለም። ወዝና ዲሞክራቲክ ኢቭን ብልጽግና ህጋዊ ሆኖ አልተመሰረተም። ጉባኤ እንኳን አላደረገም። የኢትዮጵያ መንግስት ሆኖ ተመርጫለሁ ሲል አብይ አህመድ የራሱ የብልጽግና አመራሮችን ሰብስቦ ራሱ አስመራጭ ኮሚቴ ሆኖ ነው የተመረጠው። የክፍል ሞኒተርነት እንኳን እንደዛ አይመረጥም። ነውር ነው ነውር ነው የተደረገው። ኤኒዌይ ሂ ቴክ ፓወር ሂ ሃዝ ኦል ሪሶርስስ በእጁ አሁንም እኮ ኢትዮጵያ ለማዳን በእጁ ነው ያለችው እስከ መጨረሻ ድረስ ነገር ግን ያንን እየተወጣ አይደለም። ራዘር ዳን አሁንም የለ ኤርትራ ህዝብ ወዳጅ ነው። ሻቢያ ግን ወዳጅ ላይሆን ይችላል። ከሻቢያ ጋር ግን ጋብቻ የፈጸመው አብይ አህመድ ነው። የሻቢያ በዓለም መድረክ እንዲደመጥ ያደረገው አብይ ነው። በኢትዮጵያ ፓርላማ ውስጥ እንዲ መከበር አለበት፣ ማድነቅ አለብን። ኢትዮጵያን ከሻቢያ ጋር አዳንን ያለው አብይ አህመድ ነው። ለአሜሪካው ጋዜጠኛ እኔ እኮ ለአሜሪካ ዛሬ መሞት አለው ጠቅላይ ሚኒስትር እንግዲህ ከሆነ በኋላ ለአሜሪካ እኮ ዛሬ እሞታለሁ እኔ እኮ አሜሪካን እወዳለሁ ያለው አብይ አህመድ ነው። ሶ ሌሎች ሰዎች የሚያደርጉትን እንቅስቃሴን ብሌም ከማድረግ ይልቅ እና ቼዝ እያደረጉ ከወጡም በኋላ ሲታገሉም